ሰላም ሰላም ውድ የዘመን ስፖርት ቤተሰቦች እንዴት ቆያችሁ? ዘመን ስፖርት ተመልሷል። ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን መልእክቴ ነው። በእለተ ትንሳኤ በእለተ ሰንበት የተለያዩ ታላላቅ የአውሮፓ ጨዋታዎች ነበሩ። እነዚህን ጨዋታዎችም የምንዳስስ ነው የሚሆነው እንግዲህ ትላንትና በትንሳኤው ዕለት ማለት ነው፣ በእንግሊዝ ፕሪሚየር ሊግ እንዲሁም በተለያዩ ታላላቅ ሊጎች የተለያዩ ጨዋታዎች ተደርገዋል። እንግዲህ በእንግሊዝ ፕሪሚየር ሊግ ታላላቆቹ ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ ጨዋታቸውን አድርገው ነበረ። በዚህም እንግዲህ በጨዋታው ትልልቅ የሚባሉ ውጤቶችን የተመለከትንበት ጨዋታ ነው የነበረው ማለት ነው። ምናልባትም የእንግሊዝ ፕሪሚየር ሊግ የዚህንን ዓመት የዋንጫ ስኬትን ማጣጣም የቻለው ሊቨርፑል ብለን ብናወራ መቼም ስህተት አይሆንም። ምክንያቱም ሊቨርፑል ከዚህ በኋላ ዋንጫውን ለማንሳት በጣም ጥቂት ጨዋታዎች ናቸውና የሚቀሩት ማለት ነው፣ ትላንትና ሌስተር ሲቲን አንድ ለባዶ ማሸነፉን ተከትሎ ማለት ነው። ሌላው ጨዋታ እንግዲህ ፉላም ከቼልሲ ያደረጉት ጨዋታ ነበረ። ፉላም ከቼልሲ ያደረጉት ጨዋታ ቀድሞ ነበረ ፉላሞች ቼልሲ ላይ ጎል ማስቆጠር የቻሉት ነገር ግን የንዘው ማሬስካው ቼልሲ ይህንን ጨዋታ ከኋላ በመነሳት ሁለት ለአንድ በሆነ ውጤት ነው ማሸነፍ የቻለው ማለት ነው። ይህንን ጨዋታ ገና በሃያኛው ደቂቃ ነበረ የፉላሃሙ አሌክስ ኢዮቢ ከሲሰኞ የተቀበለውን ኳስ ወደ ጎልነት ቀይሮ ፉላሃሞች አንድ ለባዶ መምራት የጀመሩት ገና በሃያኛው ደቂቃ ነበረ። ነገር ግን ጨዋታው ሊጠናቀቅ በሁለተኛው አጋማሽ በሰማንያ ሶስተኛው እና በዘጠና ፕላስ ሶስተኛው ደቂቃ የቼልሲዎች ጂዮርጅ እና ፔድሮ ኔቶ ጎሎችን አስቆጥረው ማለት ነው። ቸልሲ ሁለት ለአንድ በሆነ ውጤት ማሸነፍ ችሏል ማለት ነው። በዚህም እንግዲህ የደረጃ ሽግሽጎችን የተመለከትንበት ጨዋታ ነበር ማለት ነው። ስለሆነም እንግዲህ ኤንዞ ማሬስካው ቸልሲ ማሸነፉን ተከትሎ ወደ አምስተኛ ደረጃ ከፍ ብሏል። ቀሪዎችን ጨዋታዎች የሚታገል ክለብ ይሆናል ማለት ነው። የኤንዞ ማሬስካው ቸልሲ ሌላ ጨዋታ እንግዲህ ማንችስተር ዩናይትድ ከወልቭስ እንዲሁም ኤፕሲዎች ከአርሰናል ያደረጉትን ጨዋታ እንመለከታለን። እንግዲህ አርሰናሎች ይህንን ጨዋታ ቀለል አድርገው ነው አራት ለባዶ በሆነ ውጤት ማሸነፉ የቻሉት እነዚህን በአስራ አራተኛው ደቂቃ በሀያ ስምንተኛው ደቂቃ በስልሳ ዘጠነኛው ደቂቃ እና በሰማንያ ስምንተኛው ደቂቃ ትሮሳርድ ማርቲኔሊ ትሮሳርድ እና ኒዋኔሪ ናቸው የአርሰናልን አራት ጎሎች ማስቆጠር የቻሉት እንግዲህ በዚህ ጨዋታ አሰላለፉን ስንመለከት አርሰናሎች ለወደፊታቸው ለሚጠብቃቸው የቻምፒየንስ ሊግ የግማሽ ፈጻሜ የመጀመሪያ ጨዋታ እንግዲህ የተለያዩ አሉ የሚባሉ ዋና ዋና ተጫዋቾችን አስቀምጠው ይገባሉ ተብሎ ነበረ የተጠበቀው። ነገር ግን ይህንን ማሳካት አልቻሉም። በአራት ሶስት ውስጥ አሰላለፍ መግባት የቻሉት አርሰናሎች እንግዲህ ከኋላ ላይ ናዩ ኦሌክዛንደር ዚንቸን ማይልስ ሉዊስ ስኬሊ ቀይረው ማስገባት የቻሉ ከዛ ውጭ በጁሪያን ቲምበር በቤን ዋይት ነው ቀይሮ ማስገባት የቻሉት። እነዚህ እንግዲህ ዋና ዋና የሚባሉ የአርሰናል የኋላ ደጀኖችን ማሳረፍ ችሏል። ከዛ ውጭ የምናየው የፊት የመሀልና የፊት አሰላለፍ ያን ያክል ለውጥ አልታየበት። ሚኬል ሜሪኖ፣ ዴክላን ራይስ፣ ማርቲን ኦዴጋርድ እንዲሁም ከፊት ላይ ቡካዮ ሳካ፣ ሊያንድሮ ትሮሳርድና ማርቲኔሊን ነው ከፊት ይዘው መግባት የቻሉት። ያው ትሮሳርድ ከፊት የተሰለፈበት ጉዳይ እንግዲህ ከኋላ ላይ ትንሽ ሜሪኖን ወደኋላ ወስዶታል። ይህም እንግዲህ ጉዳት አለበት ቶማስ ፓርቲ እንዲያገግም ስለተፈለገ ብቻ ነው እሱንን ያሳረፈው። ከዛ ውጭ ያሉት ስብስቡን ስንመለከት አርሰናሎች ያው በእርግጥ ዕለተ ረቡዕ ምሽት በእንግሊዝ ፕሪሚየር ሊግ አርሰናል ከክርስቲያል ፓላስ የሚያደርጉት ጨዋታም ተጠባቂ ነው። ነገር ግን የአርሰናሉ አሰልጣኝ ሱፐር ሚካኤል አርቴታ ከዚህ በኋላ የሚኖሩት የእንግሊዝ ፕሪሚየር ሊግ ጨዋታዎች ያው ለደረጃ ማሟያ ማለትም ለመርሃ ግብር ማሟያ ካልሆነ በስተቀር በቋሚ አስተላለፋቸው ይገባሉ ተብሎ አይገመትም። ምክንያቱም ያው ሊቨርፑሎች የእንግሊዝ ፕሪሚየር ሊግ ዋንጫን እንዳነሱ ቀደም ብለው የተረጋገጠ ሁኔታ ነው። ትናንትና ደግሞ ሊቨርፑል ሌስተር ሲቲን በማሸ ያሸነፉ እንግዲህ ወደ ዋንጫው እጅጉን ተቃርቧል። ከዚህ በኋላ ምናልባትም አንድ ጨዋታ ወይ ሁለት ጨዋታ ማሸነፍ የሚችል ከሆነ የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ መሳም ይችላል ማለት ነው። ስለሆነም አርሰናል ከእንግሊዝ ፕሪሚየር ሊግ ውጭ ላለበት ከባድ ፍልሚያ ከፔስጂ ጋር ከዘጠኝ ቀናት በኋላ እንግዲህ በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ በአርሰናል በኤምሬትስ ስቲዲየም ማለት ነው የመጀመሪያ ጨዋታውን ያደርጋል። እዚህም ጨዋታ በማሰብ እንግዲህ የተለያዩ ቋሚ ተጫዋቾችን ያሳርፋል ተብሎ ነበር ተጠብቆ የነበረው ነገር ግን ይህ አልሆነም። ኋላ ላይ ቲምበር እና ማይልስ ሉዊስ ስኬሊ ነው ማስቀመጥ የቻለው። ከዛ ውጭ ያሉትን ተጫዋቾች እንግዲህ በቋም ያሰላለፍ ነው ይዞ መግባት እየቻለው ይህ ምናልባት ጉዳት ሊያስከትልበት ይችላል። አርሰናል ተጫዋቾች ትናንትና፣ ቡካዮ ሳካ መጠነኛ ጉዳት ማስተናግዶ ነበረ። አስከፊ ይሆናል ተብሎ ተጠብቆ የነበረ ቢሆንም ነገር ግን ተነስቶ መጫወት ችሏል። በሁለተኛው አጋማሽ እንግዲህ ከጥቂት ደቂቃዎች በኋላ ሚኬል ሜሪኖ በአምሳ ስምንተኛው ኛው ደቂቃ በማይልስ ሉዊስ ስኬሊ ተቀይሮ መውጣት ችሏል። እንዲሁም ቡካዮ ሳካ በሃምሳ ሰባተኛው ደቂቃ በኤታን ዋኔሪ ተቀይሮ መውጣት የቻለ ሌላኛው ተጫዋች ነው። ዴክላን ራይስም በ73ኛው ደቂቃ በኪራንቲርኒ ሲቀየር ማርቲኔሊም በስተርሊንግ በ73ኛ ደቂቃ ተቀይሮ መውጣት የቻሉ ተጫዋቾች ናቸው ማለት ነው። እንግዲህ ማይክል አርቲታ እነዚህን አራት ተጫዋቾች ማሳረፍም ችሏል ማለት ነው፣ ምንም ሳይጎዱበት። ስለሆነም እንግዲህ ለአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ በሙሉ በቋሚ አስራ አንድ አሰላለፍ አርሰናል ይገባል ተብሎ ይጠበቃል። ምናልባትም በትሬኒንግ ጉዳት ካላስተናገዱ ተጫዋቾቹ ወይም ደግሞ የፊታችን ረቡዕ በእንግሊዝ ፕሪሚየር ሊግ ከሚያደርጉት 34ኛ ሳምንት ጨዋታ ተጫዋቾቹ ማይጎዱበት ከሆነ ቋሚ አስራ አንዱን ይዞ ለፓሪስ ሴንት ጀርማው የ አውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታ የሚደርስ ይሆናል ማለት ነው። እንግዲህ ሌላውና ተጠባቂ የነበረው ጨዋታ ማንቸስተር ዩናይትድ ከአርሰናል የነበረው ጨዋታ ነበረ ማለት ነው። እንግዲህ ይህ ጨዋታ በሚያሳዝን ሁኔታ የሩበን አሞሪሞ ማንቸስተር ዩናይትድ በወልቭስ አንድ ለባዶ በሆነ ውጤት መሸነፍ ችሏል ማለት ነው እንግዲህ ሩበን አሞሪ ባለፈው በተናገሩት ንግግር መሰረት እንግዲህ ከዚህ በኋላ የማንቸስተርን ቋሚ ስራ ተጫዋቾች በጣም እየደከሙብኝ ስለሆነ ከዚህ በኋላ ለግማሽ ፍጻሜ የኤሮፓ ሊግ የመጀመሪያ ጨዋታ ነው ሙሉ ትኩረቴን የምሰጠው ብለው በመናገራቸው ትናንትናም እንዳሉት ቋሚ ቋሚ ተጫዋቾችን አሳርፈው መግባት እየቻሉት ማለት ነው። እንግዲህ ማንቸስተር ዩናይትድ ከሪሞንታዳ ድሎ በኋላ በኤሮፓ ሊጉ ማለት ነው ኦሎምፒክ ሊዮን በአስደናቂ ካምባክ ካሸነፈ በኋላ ትናንትና ማምሻውን በእንግሊሽ ፕሪሚየር ሊግ ሰላሳ ሦስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በሜዳው አስተናግዶ ወልቨሰን ማለት ነው አንድ ለባዶ በሆነ ውጤት ተሸንፏል። ይህ በሜዳ ያስተናገዶ ሽንፈትን በታሪኩ ጥቁር ጥላን ያጠላበት ጨዋታ ሆኖ አልፏል ማለት ነው። ሩበን አሞሪም ከባለፉ የኤሮፓ ድል በኋላ ወደ ግማሽ ፍጻሜው ማለፋቸው ተከትሎ ለኤሮፓ ሊጉ ቅድሚያ ለመስጠት ቀያይ ሰይጣኖቹ ከቋሚ 11 አስተላለፋቸው ብዙ ለውጦችን አድርገው ነበር መግባት የቻሉት። በዚህ ጨዋታም እንግዲህ ዲያጎ ዳሎ፣ ብሩኖ ፈርናንዴሽ፣ ከዘሜሮ፣ ሀሪ መጓየር እና የመሳሰሉትን ተጫዋቾች አስቀምጠው ነበር መግባት የቻሉት። ይህንን ጨዋታም አጥብቆ ሲፈልጉ የነበረው ወልቨር ሀምፕተን ዋንደረርስ ፓብሎ ሰራቢያ ባስቆጠረው ብቸኛ የማሸነፊያ ጎል ነው እንግዲህ አንድ ለባዶ በሆኑ ውጤት ዘንድሮ ውጤት የራቀው ማንቸስተር ዩናይትድን አሸንፎ መውጣት የቻለው ማለት ነው። በዚህ ውጤትም ዋልቨሶች ከወራጅ ቀጠኖ የራቁበት ውጤት ሲያስመዘግቡ የሩበን አሞሪሙ ማንቸስተር ብቸኛውን የኢሮፓ ሊግ ውድድርን በመተማመን ከፕሪምየር ሊጉ አሰቃቂ ሽንፈትን በመከናነብ በደረጃ ሰንጠረዥ አስራ አራተኛ ደረጃ ላይ መቀመጥም ችሏል ማለት ነው። አሸናፊ ወልቭስም ከማንቸስተር ጋር ተመሳሳይ በሆነ 38 ነጥብ በመሰብሰብ በጎል ክፍያ ተበልጦ 15ኛ ደረጃ ላይ ነው እንግዲህ መቀመጥ የቻለው በዚህ ጨዋታ የክንፍ ተከላካዮቹ ሀሪ አማስና ፓትሪክ ዶርጉ የተሻለ እንቅስቃሴን በማሳየት ያለቀላቸውን ኳሶች ወደ ተቃራኒ የግብ ክልል በማሻማት ማሻማት ቢችሉም ነገር ግን ወደ ግብ መቀየር የሚችል ተጫዋች ማግኘት አልቻሉም የሩበን አሞሪም ማንቸስተር ዩናይትድ ማለት ነው ይህንን ውጤት ለመቀልበስና ና ጎል ለማግኘትም ማንቸስተሮች የተለያዩ ቅያሬዎችን በማድረግ ጥረትን ማድረግ ችለው ነበረ። ነገር ግን ሊሳካላቸው አልቻለም። ማንቸስተሮች ብቸኛ ወደ ታላቁ ውድድር ቻምፒየንስ ሊግ ለመግባት ሙሉ ትኩረታቸውን በኤሮፓ ሊጉ ያደረጉ ሲሆን በግማሽ ፍጻሜው ከአስር ቀናት በኋላ አትሌቲክ ክለብን በመጀመሪያው ዙር የሚያስተናግዱ ይሆናል። በዚህ ውድድር ላይ ሌሎች ተፋላሚዎች የእንግሊዙ ቶተናም እና ቦዶ ግሊምት ሲሆኑ ማንቸስተር ዩናይትድ አትሌቲክ ክለብን ጥሎ ማለፍ ከቻለ በፍጻሜው ከቶተናምና ቦዶግሊምት አሸናፊ ጋር የሚፋለምም ይሆናል። ምናልባትም በአንጻራዊነት እንግዲህ የዘንድሮ ወቅታዊ አቋማቸውን የምንመለከት ከሆነ የስፔኑ አትሌቲክ ነው ምናልባት ማንቸስተር ዩናይትድን ሊከብዶ ይችላል ተብሎ የሚታሰበው። ከዛ ውጭ እንግዲህ ቦዶግሊምት ዘንድሮ ላይ የተሻለ እንቅስቃሴን እያሳየ የሚገኝ ክለብ አይደለም። ስለሆነም በቀላሉ ማንቸስተር ዩናይትድ ቦዶግሊምትን ጥሎ የሚያልፍበት እድል በአማዛኙ ከፍ ያለ ይመስላል የሚሉ መረጃዎች እንግዲህ በተለያዩ ጋዜጣዊ በተለያዩ ማህበራዊ ድረገጾች ላይ እየተለቀቁም እየሰማን ነው የምንገኘው። ስለሆነም እንግዲህ የኢሮፓ ሊግ የግማሽ ፍጻሜ መጀመሪያ ጨዋታ ማንቸስተር ዩናይትድ ከአትሌቲክ ክለብ ከጥቂት ቀናቶች በኋላ የምንመለከተው ይሆናል ማለት ነው። የእንግሊዝ ፕሪሚየር ሊግ እንግዲህ ሊቨርፑል ዋንጫውን ማንሳቱን ከሁለት ጨዋታዎች እና ከአንድ ጨዋታ በኋላ ማረጋገጥ አለማረጋገጡን የምንመለከተው ጉዳይ ይሆናል ማለት ነው። አርሰናልም የተሻለ ጨዋታን እያሳየ እንግዲህ ከሊቨርፑል ጋር በአስራ ሶስት ነጥቦች ርቆ እንግዲህ ሊቨርፑልን እየተከተለው ይገኛል። ስለሆነም ሊቨርፑል በቀላሉ የእንግሊዝ ፕሪሚየር ሊግ ዋንጫን ለማሳካት ከፍተኛ ድል የተሰጠው ክለብ ይሆናል ማለት ነው። እንግዲህ ሌላው ጨዋታ ስንመለከት በስፔን ላሊጋ አራት የሚያህሉ ጨዋታዎች ተካሂደዋል። ሪያል ቫላዶሊድ ከኦሳሱና፣ ቪያ ሪያል ከሪያል ሶሴዳድ፣ ሲቪያ ከዲፖርቲቮ አላቬስ እና ተጠባቂ የነበረው ሪያል ማድሪድ ከአትሌቲክ ክለብ ነበር። እንግዲህ ሪያል ማድሪድ ሰሞኑን ተከታታይ ሽንፈቶችን በአውሮፓ ሻምፒየንስ ሊግ ከአርሰናል ጋ በደርሶ መልስ ውጤት ከተሸነፈ በኋላ በስፔን ላሊጋው ድል ከሱ ርቃ ነበረ። በስፔን ላሊጋም እንግዲህ ተከታታይ ሽንፈቶችን ማስተናገድ ችሎ ነበረ። ከምንጊዜም ተቀናቃኙ ባርሴሎናም እንግዲህ የነጥቡን ልዩነትም ማስፋት የቻለበትን ሽንፈት ነበር ማስተናገድ የቻለው። ነገር ግን ትላንትና ሪያል ማድሪድ ከአትሌቲክ ክለብ ጋር ያደረገውን ጨዋታ ተቸግሮም ቢሆን አንድ ለባዶ በሆነ ውጤት ነው ማሸነፍ የቻለው። ሪያል ማድሪድ ይህንንም ጎል በጭማሪ በዘጠና ፕላዝ ሶስተኛው ደቂቃ ፌድሪጎ ቫልቨርዴ በማስቆጠር ነው እንግዲህ ሪያል ማድሪዶች ከተከታታይ ሽንፈት በኋላ በስፔን ላሊጋው ያሸነፉበትን ውጤት ማስመዝገብ የቻሉት ማለት ነው። በዚህም እንግዲህ የስፔን ላሊጋን የደረጃ ሰንጠረዡን ስንመለከት በሰባ ሶስት ነጥቦች አንደኛ በሆን በመሆን የስፔኑ ኃያል ባርሴሎና የመጀመሪያውን ደረጃ ሲይዝ ሪያል ማድሪድ ከባርሴሎና አራት ነጥቦችን በመራቅ በ69 ነጥብ ማለት ነው ሁለተኛ ደረጃ ተቀምጧል። አትሌቲክ ክለብ ትናንትና በሪያል ማድሪድ መሸነፉን ተከትሎ በ63 ነጥብ እንግዲህ ወደ አምስት ያክል ስድስት ያክል ነጥቦችን ከሪያል ማድሪድ ምርመራ በስልሳ ሶስት ነጥብ ሶስተኛ ሆኖ መቀመጥ ሲችል አራተኛ፣ አምስተኛ እና ስድስተኛ ያሉትን ቦታዎች አትሌቲክ፣ ቪያሪያል፣ ሪያል እና ሪያል ቤትስ በአምሳ ሰባት በአምሳ ሁለት እና በአርባ ስምንት ነጥቦች እስከ ስድስተኛ ያለውን ደረጃ ይዘዋል። ክቡራትና ክቡራን አድማጮቻችን ዘመን ስፖርትን ስለምታደምጡ ከልብ አመሰግናለሁ። ዘመን ስፖርት ቻናል ቤተሰብ ካልሆናችሁ ሰብስክራይብ የሚለውን በተን በመጫን እንግዲህ ቤተሰብ እንድትሆኑ ጋብዛለሁ። እንዲሁም የተለያዩ ቪዲዮዎችን ከመጀመራችሁ በፊት ላይክ ማድረግ አይረሳ። ይህም ቪዲዮዎችን ለብዙሃኑ እንዲደርስ ድጋፍን ስለሚሰጠኝ ላይክና እና ሼር ማድረግም